ሊያየውና ሊረዳው በማይችል መልኩ ከባድ ክስተቶች ይፈጠራሉ። የመሬትን ጀርባ ከሆዷ የሚለይ ግዙፍ መስመር አለ። በረዥሙ የሰው ልጅ ታሪክ አንድም ሰው ከሞት ወደ ሕይወት ተመልሶ በመሬት ስር ያጋጠመውን ነገር የተናገረበት አጋጣሚ የለም። ይህን የበርዘኽ ወይም ግርዶሽ ጊዜ እኛን የቀደሙ ሁሉ ደርሰውበታል። አንድም ወደ ኋላ የቀረ የለም። አላህ ስብሓነሁ ወተዓላ እንዲህ ይላል፤ ሙሐመድ ሆይ ከአንተ በፊት ለማንም ሰው ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪዎች ናቸውን? ነፍስ ሁሉ ሞትን ቀማሽ ናት። ቀማሽ ናት። ሱረቱል አንቢያ አንቀጽ 34 እስከ 35። ማንኛውንም መሬት ላይ የተገኘ ሰው ሁሉ ወደደም ጠላም ወደ ቀብር መጓዙ አይቀርም። አላህ ስብሓነሁ ወተዓላ እንዲህ ይላል፤ ያ ከርሱ የምትሸሹት ሞት እርሱ በርግጥ አገኛችሁ ነው ከዚያም ሩቅንና ቅርቡን ዐዋቂ ወደ ሆነው ጌታ ትመለሳላችሁ ትሠሩትም የነበራችሁትን ሁሉ ይነግራችኋል በላቸው። ሱረቱል ጁሙዓ አንቀጽ ስምንት በቀብር ውስጥ ስላለው የሰው ልጅ አኳኋን የተናገሩ የቁርአን አንቀጾችና ነቢያዊ ቃሎች በቁጥር አነስተኛ ቢሆኑም በቀብር ውስጥ ስለሚከሰቱ ነገሮች አጠቃላይ ሁኔታ ግን

ሙሐመድም መልእክተኛ መሆኑን እመሰክራለሁ ይላል። አላሁመ ኢነከ ዐፍውን ቱብ ላዐፍወ ፉ አና። አንተ ይህን እንደምትል እናውቅ ነበር ይሉታል። ከዚያም ቀብሩ ሰባ በሰባ ክንድ ይሰፋለትና ብርሃን ይሞላለታል። ተኛ ይባላል። እሱም ወደ ቤተሰቦች ልመለስና ይህን ልንገራቸው ይላል። የሚወደው ቤተሰቡ እንጂ ሌላ የማይቀሰቅሰውን የሙሽራ መኝታ ተኛ ይሉታል። ከዚያም አላህ እስከሚያስነሳው ድረስ ይተኛል። ሙናፊቅ ከሆነ ደግሞ ያንን ጥያቄ ሲጠይቁት ምን እንደሆነ አላውቅም! ሰዎች የሆነ ቃል ሲሉ ሰማው እኔም አልኩት ይላል። መላእክቱ ይህን እንደምትል እናውቅ ነበር ይሉታል። መሬት አጣብቂው ትባላለች። የጎን አጥንቶቹ እስኪተላለፉ ታጣብቀዋለች።

ይለዋል። እኔ መልካም ሥራህ ነኝ ይለዋል። ከዚህ በኋላ ጌታዬ ሆይ ወደ ቤተሰቦቼ እመለስ ዘንድ ትንሣኤን አቁማት ሦስት ጊዜ ይላል። አሁን እስቲ ካፊር በቀብር ውስጥ ያለውን ሁኔታ ደግሞ እንመልከት። አላህ ይጠብቀንና አላህን የካደ ወይም ካፊር የሁለቱን መላእክት ጥያቄዎች መመለስ ካቃተው በኋላ በመቃብር ውስጥ የሚያጋጥመውን ነገር ሲናገሩ

ይህ ቃል ይገባልህ፣ ይሄ የነበረው ቀን ነው ይለዋል። አንተ ማነህ? እፊትህ ክፉ ነገር ይዟል ይለዋል። እኔማ ክፉህ ሥራህ ነኝ ይለዋል። ጌታዬ ሆይ ትንሳኤን አታቁማት ይላል። አህመድ ዘግበውታል። ይህ ሰዎች በመቃብራቸው ውስጥ የሚኖራቸው ሕይወት አይነቱ የተለየ ነው። ደስታና ተድላ ወይም ጭንቅና ጸጥታ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እሳት በጠዋትና በማታ በእርሷ ላይ ይቀርባሉ። ሰዓቲቱም በምትሆንበት ቀን የፊርዖንን ቤተሰቦች ብርቱን ቅጣት ገሃነምን አግቧችሁ ይባላል። ሱረቱ ጋፊር አንቀጽ 46 ነቢያችንም ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ አንደኛችሁ በሚሞትበት ጊዜ በማረፊያው ጠዋትና ማታ ይታየዋል። ከጀነት ሰዎች ከሆነ የጀነት መቀመጫው፣ ከእሳት ሰዎች ከሆነም የጀሃነም መቀመጫው ይታየዋል በዕለተ ትንሳኤ እስከምትቀሰቀስ ድረስ መኖሪያ ይህ ነው ይባላል። ቡኻሪና ሙስሊም ዘግበውታል። አላሁመ ኢነከ አፍውን ቱብ ለፍወ ፉ ና ሙታን ቀብራቸው ውስጥ የሚያጋጥማቸውን ነገር በዝርዝር መገንዘብ አንችልም። ምክንያቱም ይህ የጉዟችን ክፍል ከዱንያ ህይወታችን በጣም የሚለይ በመሆኑ ነው። ዶክተር ማሊክ በድሪ እንዲህ ይላሉ ጽንስ በእናቱ ሆድ ውስጥ የሚኖረውን ሕይወትና ከተወለደና ካደገ በኋላ የሚኖረውን ሕይወት ማነጻጸር የሚችል ሰው የመቃብር ሕይወት ከዱንያ ሕይወት አንጻር ምን ሊመስል እንደሚችል በአእምሮው መሳል ይችላል። ለአንድ በእናት ሆድ ውስጥ ላለ ጽንስ ስለ ዱንያ ዓለም ስፋት፣ ስለ ፀሐይ፣ ጨረቃ፣ ወንዞች፣ ዛፎች፣ አትክልቶች መናገር ብንችል ይህንን መረዳት አይችልም። ምክንያቱም እሱ ያለው ልምድ ጨለማ ውስጥ ብቻ ነው። ምግብ መጠጥና አየር አይፈልግም። ሁሉም ነገር በእትብት አማካኝነት ሟምቶ ይደርሷል። ለሱ አንገብጋቢው አካል የእናቱ እትብት ነው። ሲወለድና ወደ ዱኒያ ዓለም ሲመጣ ይህ አካል ሚናውን የተወጣ በመሆኑ ተቆርጦ ይጣላል። ማንም ዞሮ አያውም! ይህችም የዱኒያ ሕይወታችን ያው ትልቅ ማህፀን ማለት ናት። አካላችን ደግሞ ልክ እንደ እትብት ማለት ነው። የሰው ልጅ በዱንያ ሕይወቱ እያለ የአላህን መልእክት የነቢዩን ዓለይህ ሰላቱ ወሰላም አስተምህሮ ይሰማል። ስለ ኋለኛው ዓለም ስፋት፣ ጸጋዎችና አደጋዎች ይሰማል። በዚህን ጊዜ በእናቱ ማኅፀን ውስጥ የሚኖር ሕፃን ማለት ነው። ሕልፈተ ሕይወቱ ደርሶ ባቱ ከባቱ ጋር ተጣብቆ ሩኅ ስትወጣ ወደ ሰፊው የመቃብር ህይወት ይሸጋገራል። እትብት ለተወለደ ሕፃን ዋጋ እንደሌለው ሁሉ አካሉም ለሱ እንደዚያ ይሆናል። ሕይወቱን ያጣው አካል ቀብር ውስጥ ይቀመጣል። ዱንያ የሙእሚን እስር ቤት ናት። አቡ ሐሚድ አልገዛሊይ እንዲህ ይላሉ፤ እወቅ አማኝ ወዲያው እንደ ሞተ ይህችን የዱንያ ዓለም እንደ እስር ቤት የሚቆጥርበት ሰፊ የአላህ ግርማ ይገለጽለታል። ምሳሌው አንድ በጨለማ ቤት ውስጥ ታስሮ የቆየ ሰው በር ተከፍቶለት ዓይን የማይደርስበትና በአበባዎች ፍራፍሬዎችና እዋፍ የተሞላ ሰፊ መናፈሻ ውስጥ እንደገባ ሰው ነው። ይህ ሰው ወደ ጨለማው እስር ቤት መመለስ እንደማይፈልግ ሁሉ አማኝም እንደዚሁ በሞት ይደነግጣል። ወደ ጌታው ሲሄድ ግን ሕፃን ልጅ ወደ እናቱ ሆድ መመለስ እንደማይፈልግ ሁሉ እሱም ወደ ዱንያ ዓለም መመለስ አይፈልግም። ባልደረባችን ስራችን ነው። ከዚህ ሁኔታ ግልጽ እንደሆነው በቀብራችን ውስጥም ሆነ በመጨረሻዋ ዓለም ወይም አኺራ እጣፋንታችንን የሚወስነው ስራችን ነው። ማንኛችንም መልካም ሰሪዎች ነን ብለን ብንሞግትም ሁሉም ሰው በዱንያው ዓለም ያደረገውን ጥረት ውጤት ያገኛል። ያደረገው ጥረት አላህን ስብሓነሁ ወተዓላ በመታዘዝና በማስደሰት ከሆነ ለሱ በመቃብር ውስጥ ብሥራት ጥሩ ወይም የሚመች መኝታ እረፍት፣ መረጋጋትና ሰላም አለው። ትንሣኤ እንድትደርስም ይናፍቃል። በዱንያ ዓለም ያደረገው ጥረት አላህን ለማስደሰት ካልሆነና ይልቁንም ገንዘብ ለመሰብሰብ ስሜትን ለመከተልና የአላህን ክልክሎች እየጣሰ ከሆነ ቀብር ውስጥ የሚያስደስተውን አያገኝም። አላህም ሱብሓነ ወተዓላ እንዲህ ይላል፣ ለሰውም ሁሉ የሠራው እንጂ ሌላ የለውም። ሱረቱን ነጅም አንቀጽ 39